በዚህ ቪዲዮ ውስጥ አዳማ ፕሬስ ላይ እንዴት እንደምትመዘገቡ አሳያችኋለሁ። እናንተ ኦሮምኛ ተናጋሪ ከሆናችሁ እዚህ ጋር በመንካት የኦሮምኛ ቪዲዮ ተመልከቱ። እዚህ ጋር ደግሞ በአማርኛ የተሰራውን ይሄኛውን ቪዲዮ እየተመለከታችሁ ትገኛላችሁ። ታዲያ አዳማ ፕሬስ ላይ ተመዝግባችሁ የአዳማ ፕሬስን አገልግሎቶች ለመጠቀም መጀመሪያ ወደዚህ ፔጅ በዌብሳይት በኩልም ይሁን በአፕሊኬሽን ተመጣችሁ፣ ጌት ዩር ኦቲፒ የምትለውን ቦታ ክሊክ አድርጉ። አውቶማቲካሊ ክሊክ እንዳደረጋችሁ ወደ 8186 ኦኬን እንድትልኩ ይጠይቃቸዋል። ታዲያችን ኦኬ ለመላክ እዚህ ጋር ክሊክ ማድረግ ነው። አሁን ኦኬ ብዬ ልክ ያለው አሁን እንደምትመለከቱት አዳማ ፕሬስ ኦቲፒ ልኮልኛል። ኦቲፒ ማለት እችኛዋ ነች። እችኛዋን ቁጥር ኮፒ ያረጋታለሁ፣ ከዛ ወደ አፕሊኬሽኑ ወይንም ወደ ዌብሳይቱ መለሳለሁ ማለት ነው። በዚህ መልኩ ከተመለስኩ በኋላ እዚህ ጋር የተመዘገብኩበትን ቁጥር አስገባለሁ። እዚሽ ጋር ደግሞ ኦቲፒ አስገባለሁ። ከዛ ቀጥለው ሎጊን ማድረግ ነው። አሁን በተሳካ ሁኔታ ወደ አዳማ ፕሬስ ገብተናል። እነሆ እናንተ እንደ ምርጫችሁ የአዳማ ፕሬስ አገልግሎቶችን መጠቀም ትችላላችሁ። መልካም ጊዜ።